በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ድረሳችሁ አሜን። ሕይወተ ማርያም ድንግል ክፍል ዘጠኝ ሁለቱ ጠባቂዎቿ። ስለ ገነቲቱ ክብር የሚናገረው ታላቁ ቅዱስ መጽሐፍ ለገነት ሁለት ጠባቂዎችን ያኖረላት መሆኑን ይመሰክራል። እነርሱም የምትገለባበጥ የእሳት ሰይፍና ኪሩብ መላእክት ናቸው። እግዚአብሔር አዳም ከወጣበት ቅጽበት ጀምሮ ገነትን ያለ ጠባቂ የተወበት ጊዜ የለም። ይጠብቃት ዘንድ የተተወችለት አዳም ታማኝ ሆኖ ባለመገኘቱ ሌሎች ጠባቂዎችን አዘጋጀ። ገነትን መጠበቅ ያስፈለገው አዳም በድፍረት እንዳይገባ ለማድረግም ነበር። አሮጌውን አዳም በአዲሲቱ ምድር በገነት ሊያኖረው አልፈቀደምና፣ በዚህም ነገር እመቤታችንን እግዚአብሔር ያለ መንፈስ ቅዱስ ጥበቃ የተወበት ጊዜ እንደሌለ አስረዳል። በበደል ውስጥ የነበረው ሰው ተደፋፍሮ እንዳይገባ በምትገለባበት የእሳት ሰይፍ ማጠሩ የአጋንንትን ስልጣን መቆራረጥ በሚችለው የመንፈስ ቅዱስ ስልጣን ከበደለኛው ሰው ከአዳም በደል የተነሳ መተዳደፍ እንዳይኖርባት ከእናቷ ከህዋን ማህፀን ከአባቷም ከአዳም አብራክ ከመከፈለው አስቀድሞ ሲጠብቃት የነበረ መሆኑን የሚያስረዳ ነው። አባቶቻችን አቀባ መንፈስ ቅዱስ እምከርሰማ ከእናቷ ማህፀን ጀምሮ መንፈስ ቅዱስ ጠበቃት በማለታቸው ከእናቷ ከየዋን ጀምሮ በመንፈስ ቅዱስ ጥበቃ ከበደለኛው ከአዳም ርኩሰት እንደለያት ነግረውናል። በኪሩብ መልአክ እንድትጠበቅ መደረጓም ቅዱስ ኤፍሬም ነባቤት ገነት ብሎ የሚጠራት የምትናገረው አገነት እመቤታችን እንደ ኪሩቤል ሁሉ የአምላካችን መቀመጫ ዙፋን መሆኗን ያስተምረናል። ለቀደሙት አባቶቻችን በኪሩቤል ላይ ተቀምጦ ከፀሐይ መውጫ እስከ መግቢያ ድረስ ይገለጽ ነበር። ትንቢተ ሕዝቅኤል ምዕራፍ 10 ቁጥር 1 በአዲስ ኪዳን ከኪሩቤል በምትበልጠውና በምትሻለው ዙፋን በመቤታችን ላይ ለፍጥረት ሁሉ ተገልጦ እንደ ቀድሞ በሕልም ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 በራእይ ኢሳይያስ ምዕራፍ 6 ቁጥር 1 ያይደለ ለሰማያውያኑና ለምድራውያኑ ፍጥረታት በስጋ ተገልጦ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ከዙፋኑም ከፍታ የተነሳ ለሁሉም ፍጥረታት ታየ። ከቀደሙት ዙፋኑ ከኪሩቤል ይልቅ የአሁኗ ዙፋን እመቤታችን ትበልጣለችና ለሁሉ ፍጥረታት ግልጥ አደረገችው። በክብርና በልልና ከኪሩቤል የምትበልጥ ኪሩባዊት ብቻ ሳትሆን ኪሩብ መልአክ ሲጠብቃት የኖረች ሌላ ኪሩብ ናት። እመቤታችን በምትገለባበጥ ሰይፍና በኪሩብ መልአክ እንድትጠበቅ ያደረጋት በውስጧ ለዘላለማዊው የሰው ልጆች የሕይወት ዋስትናው ዋስትናነት የተተከለው ለዓለሙ ሁሉ ሕይወትን ያድል ዘንድ ከመቤታችን የተወለደ ክርስቶስ ነው እንጂ ሌላ ምንድን ነው? መጽሐፍ ወደ ሕይወት ዛፍ የሚወስደው መንገድ ይጠብቁ ዘንድ ኪሩቤልን አዘዘ ሲል በቁሙ ስለ አንድ ዛፍ የተናገረ ይመስልሃልን? ስለ እሱ በተነገረ ጊዜ እኔ የወይን ግንድ ነኝ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ሲል ስለሰማ ነው። የሕይወት ዛፍ ስለ ክርስቶስ የተነገረ ነው እንጂ ያማ ባይሆን ኑሮ መጀመሪያ ላይ ከፍጥረት ጥበቃ ስለተደረገለት የህወት ዛፍ የነገረን መጽሐፍ በኋላም መዳረሻውን በነገረን ነበር። አዳም ከገነት ሲወጣ በገነት ውስጥ የህወት ዛፍ መኖሩ ተነግሮን ነበር። ዳግመኛ ወደ ገነት በመመለስ ጊዜ ግን በምድራዊቷ ገነት መካከል የተተከለች የሕይወት ዛፍ የነበረው መሆኑን አንመለከትም። ነገር ግን በአማናዊቷ ነባቤት ገነት በእመቤታችን ውስጥ ለሚበላ ሁሉ የዘላለም ሕይወት የሚሰጥ የሕይወት እንጀራ መኖሩ ተጽፏል። የዮሐንስ ወንጌል ምዕራፍ 6 ቁጥር 31። ለተዳደፉት እጃቸውን ሰደው እንዳይነኩት የተከለከልነው በፍጥረት በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 የተመዘገበው የሕይወት ዛፍ በሕይወትነቱ ሕይወት በሰጠን በክርስቶስ ይተረጎማል። የማይገባቸው ሰዎች በኃጢአት ተዳድፈው ሊመገቡት የማይቻላቸው የሕይወት ምግብ ከክርስቶስ በቀር ሌላ የለን ሳይገባው ይህን ህብስት የበላ ይህንንም ጽዋ የጠጣ የጌታችን የኢየሱስ ክርስቶስ ስጋና ደም ዕዳ አለበት እንዲል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 32። አባቶቻችንም መንፈስ ቅዱስ የነገራቸውን ሲነግሩን፣ ይህ የሕይወት ዛፍ ክርስቶስ እንደሆነ ነግረውናል። ዳግመኛ ከፀ ሕይወት እንበላ ዘንድ አደለን ይኸውም ስጋና ደሙለን እያሉ በጣም የሚገርመውና ይህን ቃላችንን የሚያስረዳልን ደግሞ ከዛፉ ስር የሚፈልቁትን አራቱን አፍላጋት ናቸው። እነዚህ አራቱ ወንዞች ከአንዱ ዛፍ ስር ይመነጫሉ። መጀመሪያ ገነትን፣ ከዚያም በአራቱ ዓለም ማዕዘናትን እየዞሩ መላውን ዓለም ያጠጣሉ፣ የደረቀውን ያለመልማሉ፣ ሰፊውን ያደርሳሉ። እነዚህ አፍላጋት የማይከቡት ምድር የለም። ቅድስት ኦሪት ይህን ስትናገር ኦሪት ዘፍጥረት ምዕራፍ 2 9 ምዕራፍ 2 ቁጥር 9። ቅድስት ወንጌል ደግሞ የዚህን ምስጢራዊ ትርጓሜ ትናገራለች። እንዲህ ስትል ታስረዳለች፣ የሕይወት ምንጭ ውሃ ከሆዱ የሚፈልጥ የሚፈልቅ የዮሐንስ ወንጌል ምዕራፍ 4 ቁጥር 14። የሕይወት ምንጭ ክርስቶስ ሲሆን ውሃው ደግሞ ከሆዱ ማለትም ከባህሪው የሚፈልቀው ቅዱስ ቃሉ ነው፣ እርሱም በአራት ወንጌላውያን በኩል ደረሰን። በገነት መካከል የበቀለው የሕይወት ዛፍ ከበታችሁ አራቱ አፍላጋትን እንዳፈለቀ ጌታችንም አራት ወንጌላውያን አስነስቶ ወንጌልን አራት ክፍል አድርጎ የማዳኑን ምስጢር የሚገልጽ ነው። መጀመሪያ ኢየሩሳሌም ለአንድ ዓመት ከሌላው ዓለም ተለይታ በዚህ ቃል መንፈሳዊ ልምላሜን እንድታገኝ የተደረገ መሆኑን ታሪክ የሚነግረን እውነት ነው። ምናልባት የባለ አምሳ ቀን ሐዋርያት መንፈስ ቅዱስን ሲቀበሉ በአለ ሰዊትን ለማክበር ከተሰበሰበው ልዩ ልዩ ሕዝብና ነገር በስተቀር እግዚአብሔር የመረጣቸው እንደ ኢትዮጵያ እንደ ኢትዮጵያዊ ጃንደረባ ያሉ ሰዎች ካልሆኑ በስተቀር በዚያች አንድ ዓመት ውስጥ ወንጌልን ሰምቶ ያመንና የተጠመቀ ፍጡር በምድር ላይ አልነበረም። የሐዋርያት ሥራ ምዕራፍ 2 ቁጥር 1። የሐዋርያት ሥራ ምዕራፍ 8 ቁጥር 27። ለአንድ ዓመት በህብረት ደቀ መዛሙርቱ ሁሉ የአራቱንም ወንጌላውያን ቃል በኢየሩሳሌም ይሰብኩ ዘንድ ታዘዋልና ከዕፀ ሕይወት ስር የሚመነጩ አራቱ ወንዞችስ በህብረት ሆነው ገነትን ዞረው ካጠጡ በኋላ አይደል ወደ ሌላው ዓለም የሚወጡት? ከወጡ በኋላ ግን አራቱም ወንዞች ዓለምን ለአራት ተካፍለው ያለ ከልካይ ይፈሳሉ፣ የደረቀውን ይህን ዓለም ያለመልማሉ። ወንጌላውንና ወንጌላውያንም ከኢየሩሳሌም በኋላ ዓለምን ተካፍለው ወጥተው ሲሰብኩ በመላው ዓለም ያልደረሱበት የለም። ያለ ከልካይ እንደሚፈስ ውሃ ከዓለም ዳርቻ እስከ ሌላው ዳርቻዋ ተጉዘዋል። እንዲያውም ነቢዩ ይህን ሲገልጽ ውስተ ኩሎ ምድር ወፃ ነገሮሙ ወስከ አጽናፈ ዓለም በጽሐ ነቢቦሙ ሲል ዜና ስብከታቸውን ያልደረሰበት ዓለም የሌለ መሆኑን ተናገረ። መዝሙረ ዳዊት መዝሙር 19 ቁጥር 7። እንዲያውም በገነት ያሉት አራቱ አፍለጋት ከምድራዊው የሕይወት ዛፍ ስር የሚመነጩ መሬታውያን በመሆናቸው ወደ ምድር እንጂ ወደ ሰማይ የፈሰሱበት ጊዜ የለም። የአራቱ ወንጌላውያን ትምህርት ግን ከሰማያዊው የሕይወት ዛፍ ከክርስቶስ የፈለቁ ሰማያውያን ትምህርቶች እንደመሆናቸው ወደ ሰማይ ሲፈሱ ተመልክተናል። ለአራቱ ወንጌላውያን ገልጾላቸው ያጻፈው ወንጌልም በሰማይ ለነበሩ የመላእክት ማኅበር ከእርገት እስከ ጳራቅሊጦስ ባሉት አስር ቀናት የሰበከው መሆኑን አባቶቻችን በታሪክ አስተምረውናልና ነው። ወደ ላይ ወደ ሰማይ በታችም በምድርም ያለመፍሰሱ መፍሰሱ አልፎም በመቃብር ውስጥ ያሉት የደረቁ አጥንቶች ሁሉ ማለምለም የቻለ እውነተኛ የህይወቱ ምንጭ ውሃ። በእውነት እግዚአብሔር አራቱንም ከአንድ ምንጭ እንዲወጡ ካደረገ በኋላ ከአራት የከፈላቸው በአራቱም የዓለም ማዕዘናት እንዲፈሉ እንዲፈሱ መደረጉ ለምን ይመስልሃል? ከአንድ ጥሩ ምንጭ ከክርስቶስ አንድ ሆና የወጣች ጥሩ ውሃ ሕገ ወንጌል አንድ አድርጎ የሰራት ሆኖ ሳለ ከአራት ከፍሎ በመላው ዓለም የሚያስነግራት መሆኑን ለመግለጽ ነው እንጂ ሌላ ምንድን ነው? ከእነዚህ አራቱ ወንዞች የተነሳ ለሰው ልጆች የሚበላውና የሚጠጣው ነገር በገነት መካከል ተዘጋጅቷል። ተበልተው የማይጠገቡ ለአይን የሚያስጎመጁ ዕፅዋትን ከነፍሬያቸው ገነት ከማስገኘት አልተከለከለችም። እመቤታችን ድንግል ማርያምም የሚበላውና የሚጠጣውን የተገኘባት እውነተኛ ገነት ናት። በአራት ወንጌላውያን ስብከት ላመኑት ሁሉ መብልና መጠጥ ከእርሷ ነው የወጣው። ለዚህ ቅዱስ ኤፍሬም ተፈሲሂ ኦ ቤተልሔም ብሎ ያመሰገናት። ቤተልሔም ማለት ቤተ ኅብስት ወይም የእንጀራ ቤት ማለት ነውና። የብህንሳው ሐዋርያ አባህሪ ያውቆስም ኦ ድንግል መፍርሂት ለእንተ ይትበላ ወመንቅይተ ለእንተ ይሰተይ ድንግል ሆይ የሚበላውን የሚጠጣውን ያስገኘሽልን ሲል በቅዳሴው ያወድሳታል። ሊቋትናቲዮስም በቅዳሴው እንደነገረን በገነት መካከል ያሉ እጽዋት የሚያስገኙልን ፍሬ አንዱ ሲያልቅ ሌላው እየተተካ የሚኖር ሲሆን ከመቤታችን የሚገኘው የሕይወት ዛፍ ግን መተኪያ የሌለው የዘላለም ስንቅ ነው። ከዚህ በቀር ሌላ ምግብ እንዳይመገብ ለፍጥረት ሁሉ እንኩ ብሎ ብሎ አዋጅ ተላልፏል። የማቴዎስ ወንጌል ምዕራፍ 26 ቁጥር 2 ክፍል 10 ይቀጥላል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ።